ልጅነት ልጅነትሽ፣ እነዚህ ቤት ቤት አትወጣጠሪ። እናቴ ምን ትለኛ? ልጅ መሰለሽ? የሚያድርግ ልጅ ግንባሩን ይሳማል። ሲጀመር ፈልጌ ነበር። ከሰላም ነው አይደለም። ከዚህ በኋላ ሰላም ነው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንደት ናችሁ? ሰላም ናችሁ? ለእኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ቤተሰብ ሆኖ እና ዛሬ ደግሞ በጽናት ድራማ መጥቻላችኋለሁ። ውድ ባለፈው ክራ ራሴ ለምን በመጠጥ አላደነዘዘም ብለው ወደ መጠጥ በትጁ ሰክረው እንደመጣ እንዲሁም ለጽናትም በር ላይ በር ወደ ብር ወጥ ውጭ እንዳሳደራት በር ዘግቶ ወደ ቤት እንዳትገቢ እንዳላት ነው ያቋረጥ ነው። ዛሬ ደግሞ ይሄ እንዴት ላይ ደረሱ የምለው ይዘላችሁ መጥቻለሁ ማለት ነው። ዶትዬ ክሩቤል ወደ ቤት ገብቶ ለብቻው እያወራ እያለ ብቻው እያወራ እያለ ሀሰት መጣች ማለት ነው። ሀሰት መጣ ክራይ፣ ምንሆና ነው ምንሆና ነው ግን ጥሩ አይደል? ጥሩ ሙላ አይደለም። ምንድነው እንደዚ? ቤቱም እንደዚ አድርገህ ዝርክርክ ያደረገው እንደውም ለራስህም መጠጥም ጠጥተህ ትመስላለህ እና ምንድነው? ምንሆና ነው አለችው ማለት ነው። እሱም በቃ እራሱ ሰቶ ስለነበር አይ ምንም ምንም አለ ማለት ነው። ከዛ ተኛ ብላ ተኛ። ተኛችሁ ምን ሆነ ብላ ጥያቄ የምፈጥሩባት። ከዛ መጣ። ደህና ከሆነው በኋላ ምን ሆነ ነው ግን አለችው። ጽናት፣ እሷ ጽናት ወደት ሄዳ ነው አላት። እንዴ ጽናት እኔ አላየኋትም አለችው ማለት፣ አላየኋትም ማለት አላት። እንጃ እስካሁን አልመጣችም። ግን እኮ ትናንት ስትጨቃጨቁ ሰምቻችሁ ነበር አለችውም። አዎ ጨቃጨቁ ነበር እኮ አለችው። እንዴ ክሩቤል አታደርገውም አታደርገውም አለ ማለት ነው ትዝ ብሎት ማለት ነው። ከዛ እየሮጠ ሄደ ወደ ውጭ እየሮጠ ወጣ ማለት ነው። ምክንያቱ በር እንደዘጋባት በር እንደዘጋባት ካሁን ባለው ወደዚህ ቤት እንዳትመጭ ብሎ በር እንደዘጋባት ትዝ ብሎት ማለት ነው። ከዛ ሀሴት ምን አለች? እንዴ ምንድነው ነገሩ እነዚህ ልጆች በመሃላቸው ያለ ምንድነው አለች። እነዚህ ልጆች ማ ምንም እንጃ የሆነ ነገር አላቸው። በጭቅጭቅ ነው የሚያሳልፉት ምናምን አለች ማለት ነው። ከዛ እንደዛ እያለች ያለ እንደዛ እያለች ያለ ተመልሶ መጣ። ተመልሶ መጥቶ ተቀመጠ ማለት ነው። ከዛ ይሄ ሄኖክ መጣ ማለት ነው። ይሄ ሄኖክ መጣ ኩሩቤል ከስልኩ ጋር እየወረወረ ስልኩ ጋር እየገረገረ ምናምን ሆነክም እንደዛ ትክዝ ብሎ ተቀምጦ ከዛ ኩርቢያ ላይ ነበር እንዴ ምንድነው? አለው ማለት ነው። እዚ ላይ ደግሞ ኩርቢያ፣ ምሩና ናሆሜ እዚ ላይ እያወሩ ማለት ነው። እግሯ የምንድነው የሚባለው ላይ እያወሩ ማለት ነው። ግን የክራና የፅናት ምንድነው ነገሩ ምናምን እያሉ ማለት ነው። ግን እኮ ግራ እየተጎዳ ነው ያለው ምናምን አለችው። እንዴት እናንተ ግን ምንድን ነው አንቺና ሰኒ ጽናት የደበቃቸው ነገር አለ፣ ለምን አታወሪኝም? ጽናትማ በቃ ከመሬት ተነስታ እንደዛ አትልም አላት ማለት ነው። ምንም የደበቅነው ነገር የለም ግን እኮ በመሀል ላይ እያወራችሁ እያለ ምስጢር ነው ምናምን እያለች እያላችሁ አንዳንድ ቀን እመጣ እመጣለሁ አላት ማለት እኮ፣ አይ የሰቶች ነገር ነው የምናወራው እንጂ ምንም ነገር የተደበቀ ነገር የለም። ግን እኮ ንገርኝ፣ ከኔ የመደበቅሽው ነገር ምንድን ነው? በኛ በእኛ እኮ ልፈታ ይችላል። ችግሩ ከነገር ሽኛ ካበለች ምስጥር ካለ እኮ በኛ በእኛ የሚፈታ ነገር እኮ ልኖር ይችላል። ለምን አትነግርኝም? አላት አይ፣ ባለቤቱ ፈቃደኛ ካልሆነም እኮ ልፈታ አይችልም አላት አለችው ማለት ነው እሱ አሁ ከዛ እያመማት ስለሆነ ስለ ህመማ ምናምን ስትነግሮ ወይም እንደዛ አትበይኝ፣ እንደዚህ የሚባል ወሬ እኔ መስማት አልፈልግም። አንቺ ብቻል የምቻል ብሆን ኑሮ የኔ እድሜ የኔ እድሜ ሰጥችሽ የኔ እድሜ ሰጥችሽ አንተ ብትኖር አንቺ ብትኖርልኝ ደስ ይለኛል ምናምን እያላት ማለት ነው። በደስታ ነው እየኖሩት ያሉት ነው ምናምን ናምና ሚሩ ማለት ነው ወንዶች እ ከዛ አይ አንተስ ምናምን እና ከናቴ ላስታውቅሽ አላት። እንዴ ችግር የለውም አለችው ማለት ነው። ከዛ ጽናት መጣች ጽናት መጣች። ከጽናት ጋር እያወራሁ ምናምን ናሆሜ ከመጣማ እኔ ልውጣ አለች ጽናት። እንዴ ምንድን ነው ከምሩ ጋር ፍቅር ጀምሬ ማለት ያንቺ ያንቺና የኔ ጓደኝነት አበቃ ማለት ነው እንዴ አላት ማለት ነው ለጽናት ምክንያቱ ጽናትና ናኦሚ የልብ ምስጥረኛ ናቸው። የምከፋት ነገር ቢኖር ሁሉ ነገር ታማክረዋለች፣ ትነግረዋለች ማለት ነው። ከዛ አይ እንደዛ አይደለም። ናኦሚ እኔ እኮ ሰው በደለብኝ ሰዓት አንተ ከጎን የሆነ እያጽናናኝ አይቶች እያልገኝ ሰው እኮነ እንድትረሳሃለሁ እንዴት ገለብ አስፈጣሃለሁ ምናምን አለችው ማለት ነው። ከዛ ነው ለምንድን ነው ግን የማትነግሩ ምንድን ነው የሆናችሁ ታላት። አይ ምንም አልሆንም። እውነት ተናገሪ። ምንም አልሆንም አትበይ አላት። እስኪ ባት ሽማይልኝ አላት። አይ አለች። አይ እንደዛ ሳይሆን አለች። ምር ተቀብላ ተጣልተው ነው ውጭ ነው ያደረችው ምናምን አለችው ማለት ነው። ምሩ እንዴ ውጭ ነው ያደራችሁ ብለው ተናደ ወጣ ማለት ነው። ናሆሜ ተናደ ወጥቶ ወደ ክራ ቤት ሄዳ ማለት ነው። ለክራ ለምንድን ነው እንደዚህ ያደረግከው አሉ ማለት ነው። መጀመሪያ ይኔኩና ይኔኩና እቺ አሁን የመጣችው ማለት ነው። ጽባ አካባቢ ጠፋፈኝ። ውጡ እናንተ ውጡ፣ ሀሴት አዎ ሀሴት ውጡ ውጡ አላቸው። እነሱ ወጡ። ምንድነው የተፈጠረ ችግር አለ እንዴ ስትለው አንቺ የምታውቀው ነገር የለም አሁን የመጣሽ አላት። እንዴ ቀስብልሃን ነግራት አለው ብሩክ እንትን ግራ ከዛ ወጡ፣ እነሱ ወጡ። ለምንድነው እንደዚህ ያደረግከው አለው። እንዲህ እሷ ሲያደረገች ነገር ጥሩ ነው እንዲ እኔ ፍቅር ልቤ ሴጥቻት ራሴ ሴጥቻች፣ እንደዚህ ስትጎዳኝ እንደዚህ ስትሰብረኝ፣ እሷ ስድ ጥሩ እያደረገች ነው አለው ማለት ነው። እና አንተ ግን እሷ ጠበቃ እየቆምክ ነው እንዴ? እና አንተስ በደልካት በደል፣ እሷ ይቅር ብላ ነው እንጂ እና እኮ በይቅርታ አልፈነዋል። አሁን ለምን ታነሰዋለ? አለው ማለት ነው። ከዛ እንደዚህ ሉ እያሉ ጽናት መጣች ማለት ነው። ጽናት ስትመጣ እየሮጠች ስትመጣ አስመሳይ አንቺ አሁን እንደዚህ እያልሽ ስትመጪ ምንድን ነው ልታስመስኝ ነው ምናምን አላት ኮርቤል ከዛ እሷ ቀበር ብላ ምን አለችው እንዴ ለምንድን ነው ግን እንደዚህ የምትለው ለምንድን ነው ክራምኮ እውነት አለው ክራምኮ እውነት አለው አለችው እንደዚህ ብላ አትናገረው እውነት ስላለው ነው እንደዚህ የሚሆነው ጎድቸው አለው። እኔ ደግሞ የአባትና የእናቱ ደስታ ለመጠበቅ ነው የማልወደውና የማላፈቅረው ሁኚ ሳይሆን የእናትና የአባቱ ደስታ ልጠብቅለት ብዬ ነው ምናምን አለችው ማለት ነው። ከዛ እንደዛ ብለው ወጡ። እዛ ላይ ደግሞ ሀሴትና ሄኖክ የራሳቸው ጭቅጭቅ ጀመሩ። እንዲህ ምን ሆናችሁ ነው አላቸው ክራ። በመሀላቸው የተፈጠረ ነገር አለ እንዲህ ምናምን አለው አላቸው ማለት ነው። ወዶች ሀሰትና ሄኖ አይዋደዱም ምክንያቱ የባለፈው ያሳለፉት ነገር ስላላቸው ያሳለፉት ህይወት ስላላቸው የራሳቸው ማለት ነው። እንደዛ ነው ወጭ ይጨቃጨቃሉ ምናምን። እንደዛ እየተጨቃጨቁ ደግሞ ሰው ይመጣባቸዋል ማለት ነው እና እሷም አትረሳም ያባለፈው የበደልክኝ ነገር አለ የበደልክኝም ነገር አልረሳለህም እያለች እሱ ደግሞ ፍቅር አልወጣለትም እኔ ከፍቅር የተነሳ ነው እንደዚህ ያደረግኩሽ ምናምን እያላት ማለት ነው እና እንደዚህ ብለ እንደዚህ ብለው ተቆጥተውን አሁም የምትቆጣተውም እኔ እኮ የገረመኝ ነገር እንደዚህ ተቆ ተቋጥጬ ደግሞ ያሻሸልኩት ነገር የሌለኝ ሰው ነው የተቋጠረው ብሎ ተናደ ወጣ። እዚህ ላይ ደግሞ ወጥተው የራሳቸው ጩኸት ጀመሩ። ሀሴት ከዛ ውደች ጽናት ወደ ክሽና ቤት ሄደች። ወደ ክሽና ቤት ከሄደች በኋላ መጣ ይሄ ነው አንተ ግን ለምንድነው የምትከታተለኝ ለምንድነው እኔ ወደ አድርኩበት ቦታ እየመጣ የምትከታተለኝ አለችው አይ ምንም አልተከታተልሽ ግን ለምንድነው እንደዚህ ደረቅ የሆንሽ ለምንድነው ደረቅ የምትሆኚ ምናምን አላት ደረቅ ሆን ካልሆን ምን ገባህ አንተ አንተ አለችው እሱ ደግሞ አይ እንደዚህ ሳይሆን እናቴ ምን ትለኝ ነበር መሰለሽ አለችው አላት አለችው። የሚያደግ ልጅ ግንባሩ ይሳማል ብሎ ግንባሯ ሳማት ማለት ነው። ግንባሯ ሳማት ክራ መጣ። ከዛ በጣም ደነገጠች ጽናት እንደነገጠች እሱም ፈገግ አለ ማለት ነው። የሆነ እኮ ክራም እየተናደደ ንደቱ ወደ ውስጥ ችሎ ዝም አለ ማለት ነው። ልጅ እዚ ላይ ደግሞ ምሩ ለሰን ደውላላት እየተማከሩ ግን ጽናት እኮ ከቤት ብትወጣ ይሻላታል እያሉ ማለት ነው አሁን ይህም እንደዚህ ብያት ነበር። ክራ እየጎተጎዳ ስለሆነ ከበት ብትወጣ ግን እኔ እየተረዳሁት ነገር ብኖር ከንዳቸው ያላንዳቸው ያላንዳቸው መኖር እንደማይችሉ ነው ምናምን አለቻት ማለት ነው። ውድ ውዶች እዚ እንደዛ አለቻት ማለት ነው። እና ክራንኩ ከቤቱ ካልወጣት ከሱ ላይ ካልወጣች ከሷ ውጭ ላላ ሴት ሊያሰብ አይችልም። እሷም እንደዛ አይናይኑ እያየች እንደዛ ከሆነች እሱ እያለሱ ማሰብ ስለማትች ከሱ ቤት ለቀሽ ውጪ አልዋት ማለት ነው። ሰንና ሰንና ሚሩ እሷ ግን እንዴት እንደት ብዬ እንደት ብዬ አያለች ማለት ነው። ከዛ አይ እንደዛ ሳይ እንደዛ ሳይሻል አይቀርም። ለራስሽም እንደዛ እንዴት ብዬ ከሀ ስትቀር ሳላስማማቸው እንዴት ብዬ ነው የምወጣው? ምናምን አለች። ችግር የለውም እነሱ ራሳቸው በራሳቸው ይግባባሉ። አንቺ ግን የማትፈልጊ ከሆነ ልበ አትስፈሪ ውጭ ከሱ አሏት ማለት ነው። ከዛ አባቷ ደወላት ለፅናት ልጅ ህልም አይቼ እኮ ነው ምናምን አልዋት ማለት ነው። አይ አባቴ ህልም ካየህ ስታይ ሁሉ ወደ እኔ የምትደውለው ምናምን እያለች እያወራች እያለ ክራ መጣ ከዛ ክራ መጥቶ ማን ነው አጋሽ ናቸው አዎ ስጥኝ ላውራቸው ብሎ አወራቸው ማለት ነው አይ ደግሞ ልትነሳ ስትል ላወራች ፈልጋለሁ አላት እንዲህ ምንድነው የምታወራኝ አለችው ከአሁን በኋላ እኔና አንቺ ሰላም መፍጠር ፈልጋለው በእኔና በአንቺ መሀል የአሰሪና የሰራተኛ የአሰሪና ሰር የሰራተኛ እነው ያለን እንጂ ካሁን በኋላ የት ወጣሽ የት ገባሽ